ሰላም አለኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ዳና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው። አልሐምዱሊላ። ዛሬ የማሳያችሁ ከጓደኛዋ እቃ ጋር እንዲሄድላት ተጨማሪ የሆነ እቃ ነው የማሳያችሁ እንጂ ከዚህ ቀደም ሙሉ የቤት እቃ አሟልችላታለሁ የሚያምር ለዛው ማሻላ ተባርክ ረህማን የሆነ አሟልቼላታለሁ፣ ማለት ነው በጣም ቆይ በደህናው ሰዓት ማለት ነው። እና ዛሬ መጋረጃና የመጋረጃ መስቀያ አንዳንድ ነገሮች አሉ። 26ሺ4መቶ 10 ብር የፈጀ ነው ማሳያችው። እዚህ ጋር 30 ቁጥር ብረድ ድስት አለች። የሽንኩርት መክተፊያ ትሪ 40ና 45፣ እንዲሁም ደግሞ ባለሶስት ሴት የማይካ ትሪ እና ደግሞ ስድስት ሊትር የሻይ ማን ነው በራድ ትልቁ አለ ማለት ነው። እና በጣም የሚያማምሩ እቃዎች ናቸው። ሁላችሁም ተወዱታላችሁ። ከወደዳችሁት ደግሞ ላይክ እና ሳብስክራይብ፣ ሸር አድርጉ። እነዚህን ግማሽ ፍሬ ብላኛለች። እነዚህም በመቶ ሀምሳ ብር ሂሳብ ስንት ፍሬ ገዛሁላት ስድስት ገዛሁላት አስር ቁጥር ቢላዋ ሁለት ብላይ ነበረ ሶስት ከሀምሳ ሶስት ከሀምሳ ሰባት መቶ ብር ገዛሁላት ማለት ነው ከዛም በመቀጠል ደግሞ እዚህ ጋር ይሄን የምታውትን የሚያምር ሊትር ነበር ያለች ስለሌለ ይህንን ስድስት ሊትሩን አደረግኩላት በጣም ቆንጆ ማሻአላ ተባርቅ ረህማን የሆነ ሁሉም ቤት ቢኖር የሚመረጥ ዕቃ ነው ለውሃ ማቅረቢያ ለቀሪቦ ማቅረቢያ ለሁሉም መሆን የሚችል ቆንጆ የሆነ በራድ ነው ማለት ነው። ዋጋው ሺ ዘጠኝ መቶ ብር ነው ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት ይሄንን የሚያምር ሳላድ ቦል የገዛ ሁላድ ደግሞ አንድ ሺ አምስት መቶ ብር ነው። በነገራችን ላይ ይሄ እቃ የማይመስልበት እቃ ነው። በፊት ላይ አክለሪክ ነገር ሆኖ ነበረ እንደ ማይካ ነገር ነበረ። ይሄ ደግሞ አሁን ውት እንደዚህ እንትን ስት ራሱ ልምጥ ልምጥ የሚል ነው። ግን በጣም የሚያምር በቃ ፍሪጅ ውስጥ ብታረጉት፣ ብታቦኩበት፣ ሰላጣ ብታረጉበት በጣም ቆንጆና ተመራጭ የሆነ እቃ ነው። ዋጋው ደግሞ አንድ ሺ አምስት መቶ ብር ነው ማለት ነው። መሻላ ተባረክ ረህማን እስካሁን አሪፍ ዋጋ ላይ ያለው ይሄ ነው። የሆነ ጊዜና ሺ ሰባት ድረስ ገዝተ ነው ነበር። አሁን ግን ደና ነው። ማሻላ ከዛ መቀጠል ትሪ ነው። እዚህ ጋር እንደምታወት ይሄ ትሪ አለ አርባ ቁጥር ሁለት ሰባና ሶስት መቶ ሀምሳ ብር ይሄን ገዝብ ማለት ነው። ከዛም ደግሞ እችን ቆንጅዬ የሆነች ብረት ድስት ሰላሳ ቁጥር ብረት ድስት በወፍራሙ ብላኛለች። በጣም ቆንጆ ጠቃሚ የሆነች እቃ ናት። ዋጋዋ ደግሞ ሶስት ሺህ አምስት መቶ ብር ነው። መክተፊያ ጣውላ ሶስት ሴት ብላኛለች። እሱንም የገዛሁላት ደግሞ ሰባከ ሀምሳ ነው። ማሻላ ተባርክ ረህማን። እንግዲህ በሀያ ስድስት ሺ አራት መቶ አስር ብር የተገበየ ነገር ነው ማሳያችሁ። ያው ብዙ ስንለቀም ብዙ የምትሉ አላችሁ። እቃ ምግብ ጤናችሁ ያሳስባል። ምነ አላችሁ አይባልም እንደዛ። ጤነኛ ስለሆኑ ፋስት ስለሆኑ ቤታቸውን ስለሰሩ እቃ ስለሚያስፈልጋቸው ነው። ማና እጅግና ኢትዮጵያ ውስጥ ከገባች በኋላ ምንም አይነት ሀብታም ባል ብታገባ አንድ እቃ የሚያሟላላት ወንድ የለም። ይቅርታ ይደረግልኝ። ና እቃ አሟልቶ የሚያገባ ወንድ የለም። ሶስት መቶ ሺህ ብር ቀርቶ ሀምሳ ሺህ ብር ለቃ ይሰጣት። ድሮ በሀምሳ ሺህ ብር ብዙ እቃ ይሟላ ነበረ። አሁን ግን ሀምሳ ሺህ ብር እንኳ የሚዋጣ ወንድ ልጅ የለም። እቃ ስላሟላች ታዲያ ምንድን አእምሮ ችግር አለባችሁ? ምናምን ምናምን እያች ኮሜንት ላይ የምትዝለገለጉ እራላንፍሩ በአላ ምን ሆናችሁ ነው? እስኪ የሆነ ምቀኝነት በቃ አይተዋችሁ እንደ ሰው ሀገር እንኳ ወዳችሁ በላይ እንዴ። እኔ ማንም ይግዛ ይግዛ፣ እኔ ርዝቄን አላጣውም ግን ምን አደረጉ? ቦታ ብትገዙ ወርቅ ምን ዝምን ይሰራላት ትበለው አለች። እንዲ ወርቅ ትግዛ ጣቷ ላይ የምታጌጥበት ልክ እንደ ንያት እንደዚች የምታምር ማሻአላህ ታባረከ ራሕማን የኢትዮጵያን ገዛዋት። ከዛም አልሐምዱሊላህ አርባ ምናምን ግራም ይዤ መጥቻለሁ፣ ግን እቃ አልገዛሁም። እቃ የኢትዮጵያ ነው ያሟላሁት፣ ግን የራሴ ቤት ሲሆን ነው እዛ ኢንሻአላህ ብዙ ወጪ የማደርገው። እዚህ ቤት ምኑ ምኑ ምኑ አንዳንድ ስጥል ስጠን ቤታችን ሞልቷል። ፈሌላ አልሐምዱሊላህ ቤተሰብ ጋ አሁን ያለሁት እና እቃ ያስፈልጋል። ምኑ ናችሁ ነው እዛ እያላችሁ ካላሟላችሁት መቼ ታሟሉታላችሁ? አለ መቼም አይሟላም። ለማንኛውም የፈለጋችሁ ጉዞ፣ ያልፈለጋችሁ ጉዞ ግን አትቀባጥሩ፣ ጥሩ አይደለም። አሁን የማሳያችሁ ደግሞ ይሄ ሻሹ መጋረጃ ነው፣ በጣም የሚያምር ግን ሰክቺ ላሳያችሁ ፈልጌ ያለሁኝ ኢንሻላህ በጣም የሚያምር ማሻአላ ሁሉንም ነገር እንደዚህ ያስደርግበት አለሁኝ ላሳያችሁ ነው። በደንብ አድርጌ እንዴት እንደሚለበስ ምናምን አድርጌ ላሳያችሁ ፈልጌ ያለሁ ይሄ ሻሹ ብቻ ነው፣ ከታች ያለው ማለት ነው። እዚህ ጋር ደግሞ ዋና ጨርቆ አለ። ከዛም የመጋረጃ መስቀያው አለ። እዚህ ጋር እንደምታውቅ ምን አለ መደገፊያው ማለት ነው። ይሄ ደግሞ ከመጋረጃ ጫፍ ጫፍ ላይ የሚሰካው ነው። ይሄ ነፃ ነው የሚመጣው። ይሄ ይሄ ነፃ ነው የሚመጣው። ይሄም ነፃ ነው የሚመጣው። ባለ ሶስት ተቆንጣጭ ነው። በደንብ አርግ ያሳያቸዋለሁ። ይሄ ብረቱ ነው የተገዛው ደግሞ ሁለት ሺህ ሦስት መቶ አርባ ብር ነው ማለት ነው። አብራችሁ ይቆዩ። እንደዚህ እንሰካዋለን ሁሉንም ማለት ነው። ልሰካውና ሙሉን ከላይ ያለውንም ገበሩ ከላይ ያለውንም ሻሹንም ልሰካና በደንብ አሳያችኋል። በእርግጥ ለእናንተም እዛ ቀላል ነው። በዚህ ተደርጎ ሲመጣ አያስቸግርም፣ ቀላል ነው። እራሳችሁን ብትሰኩት መለጋችሁ በፈለጋችሁበት ቦታ ላይ እንግዲህ ጀምአ መጋረጃውን ሲሰቀል ደግሞ ይበልጥ እንዴት እንደሚያምር፣ ና ወንድሜ፣ ናቴና ሲጅ ነው። እንደዚህ በነሱ ቁመት በጣም ነው የሚያምረው። ይሄ ከላይ ያለው ገበር የሚባል ይሄ ነው። ከታች ደግሞ ሻሹ ነው። እናንተ ስትፈልጉ እንዳርጋችሁ ትውላላችሁ ማለት ነው። በጣም ነው የሚያምረው። መሻለ ተባረክ ረህማን የተሰራው ስድስት በስድስት በሶስት ተቆንጣጭ ነው ይሄ መስቀያውም የራሷ ነው። እዚህ ጋር ደግሞ አራት ሀባ ጫፍ ላይ የሚሰካ አለ። ይሄ ደግሞ ግድግዳ ላይ ተመቶ ለመስቀል የሚያስፈልግ ነው ማለት ነው። እና እንግዲህ ማሻ አላህ ተባረክ ረህማን ይሄን የመሰለ መጋረጃ 10500 ብር 6 በስድስት አስራ ሁለት ሜትር በሶስት ተቆንጣጭ ነው የተሰራላት ጉሉ። ማሻ አላህ ተባረክ ረህማን እንደዚህ ያማረ ማሻአላህ ተባረክ ረህማን የሆነ መጋረጃ ከፈለጋችሁ በ0967177194 ታገኙኛላችሁ ማለት ነው። ዩት ታች ላይ እንደዚህ ሆኗል። ወደ ላይ ከፍታ ሲደረግ በቀጣይ ያምራል ማለት ነው፣ ቤቷ ላይ ስትሰቅለው እና ይህን ይመስላል። ማሻአላህ ተባረክ ረህማን። እንደምትወዱት ተስፋ አደርጋለሁ። ሰላማችሁ ብዝት ይበል። ሰላም አሌይኩም። ገዶ ቆጣቤ ምጣዳላ ሸክላ የሌለው ማለት ነው። ሸክላውን እዛው ሀገሯ ነው የምትገጥመው። የዚህ ዋጋ 3800 ብር ነው ማለት ነው። አያምሩም? ማሻላ ተባረክ ረህማን ይሄን ይመስላል። ከወደዳችሁት ላይ ካርጉ።